ሻሎም ሰላም ሰላም የተወደዳችሁ ውድ እግዚአብሔር ቤተሰቦች በዓለም ዙሪያ የምትገኙ ቅዱሳን በሙሉ ከጌታ ከኢየሱስ ክርስቶስ የሆነው ሙሉ ሰላምና ጸጋ ለእናንተ ይሁን። እኔ እይታችሁ ታሜ ነኝ። ባለፈው ጌታ በሰጠኝ መልእክት ጌታ በሰጠኝ ራእይ ምክንያት ብዙዎቹ እንደተጽናናችሁ ብዙዎቹ ደግሞ በውስጥ መስመረም ስልክን ወስዳችሁ ገብታችሁ እንደተባረካችሁ የተጸልያቸውም እግዚአብሔር ድንቅ ታምር እንደሚያደርግ በጥያቄያቸው ማልስ እንደሚሆን በአምላክ በሙሉ ተስፋ አምናለው። ክብር ሁሉ ለእግዚአብሔር አብ ይሁን። ዛሬ ደግሞ ጌታ በሰጠኝ መላእክት ወደ እናንተ መጥቻለሁ። ይህ መላእክት የደረሳችሁ ለሌሎችም ሸር አድርጉ፣ ለራሳችሁም ተባረቁበት። ጌታ እግዚአብሔር ይባርካችሁ። ዛሬ ጌታ የሰጠኝ መላእክት በጭንቅ ውስጥ ያላችሁ፣ ተስፋ ማቁረጥ ውስጥ ያላችሁ፣ ልቦናችሁ የምትሸበሩ፣ ከዚህ ችግር የት ይገባለሁ፣ ከዚህ ሁኔታ ምን ይሻለኛል፣ ከዚህ ስራ ወጣለሁ፣ ከዚህ ቤት ይወጣለሁ፣ ከዚህ አካባቢ ይወጣለሁ፣ በንግድ ቦታ ያላችሁ፣ በተለያየ ስራ ቦታ ያላችሁ፣ ነገር ግን ለምትሸበሩ ጌታ እግዚአብሔር ተናገር ይለኛል። በዚህ ቃል ኢየሱስ ጌታ ነው። አዳምጡ። ክብር ሁሉ ለእግዚአብሔር አብ ይሁን። ኦረዲ ዘፍጥረት ሚራፍ ሃያ ስድስት ከቁጥር አንድ እስከ ስድስት ያለው የእግዚአብሔር ቃል እንዲህ ይላል፣ በምድርም ቀድሞ በአብርሃም ዘመን ከሆነው ራብ በላይ ራብ ሆነ። ይስሐቅም ወደ ፊልስጤም ንጉስ ወደ አባ መላክ ወደ ግራራ ሄደ። እግዚአብሔር ተገለጠለት እንዲሁም አለው፣ ወደ ግብጽ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ በዚያችም ምድር ተቀመጥ፣ ከአንተ ጋርም እሆናለሁ፣ እባረካለሁ። እነዚያንም ምድሮች ሁሉ ለአንተም ለዘርህም እሰጣለሁና ለአባትህ ለአብርሃም የማለውለትን መሐላ በአንተ አጸናለሁ። ኢየሱስ ጌታ ነው። አጸናለሁ። ዘርህንም እንደ ሰማይ ከዋክብት አበዛለሁ። እነዚህንም ምድሮች ሁሉ ለዘር ይሰጣለሁ። የምድርንም አይዛብ ሁሉ በዘር ይባረካሉ። አብርሃምም ቃለን ሰምቷልና ፍርደን፣ ትእዛዝንም ስርአተንም፣ ህገንም ጠብቋልና። ይስያቅም በግራራ ተቀመጠ። ሃሌሉያ ይስያቅም በግራራ ተቀመጠ ካለው በኋላ እታች ያለው ቃል ደግሞ አዳምጡ። ቁጥር 12 ይስያቅም በዚያች ምድር ዘሩ ዘራ፣ በዚያችም ዓመት መቶ እጥፍ አገኘው። እግዚአብሔር ባርከው። ክብር ለኢየሱስ ክርስቶስ። እግዚአብሔርን ባርከው። አዳምጡ። ብዙ የምትጨነቁ ተስፋ መቁረጥ ውስጥ እያላችሁ ከዚህ ቦታ ይቀይራለሁ፣ ይወጣለሁ፣ ይሄዳለሁ፣ በቃ ልቤ አያርፍም፣ ህወቴ በቃ በጭንቀት እያለቀ ነው የምትሉት እግዚአብሔር እንዲህ ይላችኋል፣ ባላችሁበት ይጎበኛችኋለሁ። ልቦናችሁ በእኔ ላይ አድርጉ፣ ሀሳባችሁ በእኔ ላይ አድርጉ። ታውቃላችሁ፣ ይስሐቅ የእግዚአብሔርን ቃል ሰምቶ ተቀመጠ። ይስሐቅ ወደ ሌላ ቦታ አልሄድም። ወደ ግብፅ አትውረድ ስል እሺ አለ በግራራ ቦታ ያለው ጭንቀት፣ በግራራ ላይ ያለው ራብ፣ በግራራ ላይ ያለው ጠላቶች አሉ። ለምን መጻተኛ ነው፣ በዚህ ሀገር ብዙ ጠላቶች፣ የሚቀኑ ሰዎች አሉ። ነገር ግን ከላይ የመጣ ቃል ያኖረኛል አለ። ከላይ የሰማሁት ቃል ያኖራል ብሎ የእግዚአብሔርን ቃል ሰምቶ ይስሐቅ ተቀመጠ። እግዚአብሔር ይስሐቅን ባረከው። በዚያች በእራብ ዘመን አንድ እጅ ዘርቶ መቶ እጥፍ አገኘ። ሻካቴ እግዚአብሔር። ዛሬም በእግዚአብሔር እየታመናችሁ የሚያስጨንቅ ውስጥ ሁኔታ ውስጥ ያላችሁ የሚያስቸግር ቦታ ያላችሁ አልተባረኩም የሚሉት አልተሳካለኝም የምሉት በቃ በዚች ቦታ ህወተ ይነሳ ያላችሁት በዚያ ቦታ የእግዚአብሔር ጉብኝት ወደ እናንተ ይመጣል። ለውጥ የዛ ጋ ነው ያለው። ክብር የዛ ጋ ነው ያለው። አሜን። የተጨነቃችሁበት ቦታ፣ ተስፋ በቆረጣችሁበት ቦታ እግዚአብሔር እንደገና ይጎበኛችኋል። የእግዚአብሔር ቃል ቅዱሳን ስናገር እንዲላል ዛፍ እንኳን ቢቆረጥ ስር በምድር ላይ ቢበሰበስ ግንድ በመሬት ላይ ቢያረጅም ከውሃ ሽታ እየተነሳ እንደገና ለመቆጥቆጥ ተስፋ አለው ይላል። እንደገና ለመቆጥቆጥ ተስፋ አለው። ይሄ ምሳሌ የጻድቅ ሰው ህይወት ነው። እግዚአብሔርን ለሚሰማ ሰው ህይወት ነው። ነገራችሁ እንኳን እናንተ ቆማችሁ ያላችሁ ሳይሆን በመሬት ላይ ስር የበሰበሰው ግንድ ያረጀው ዛፍ ተስፋ ቃል እየተነሳ ማለት ነው ውሃ ምሳሌ በእናንተ ውስጥ ያለው እምነት በእናንተ ውስጥ ያለው የእግዚአብሔር ቃል አብሮነት መሆን የተነሳ ነገራችሁ እንደገና ይለመለማል። ነገራችሁ እንደገና ኢየሱስ ጌታ ነው ያድጋል። እንደገና መቆጥቆጥ ይጀመራል። በእግዚአብሔር ታምኑ፣ ተስፋ አትቁረጡ፣ ቦታም አትለቁ። ባላችሁበት ቦታ ልቦናችሁ በእግዚአብሔር ነገራችሁ በእግዚአብሔር አድርጋችሁ ተቀመጡ። ይስያቅ ሂራብ ያለ ችግር ያለ ጭንቅ ያለ የሚገዳደሩ ሰዎች የሚቀኑ ሰዎች እያለ በእግዚአብሔር አመነ። የሰማሁት ቃል ያኖረኛል አለ። የተናገረኝ ቃል ያኖረኛል አለ። ጻድቅ የሰባት ጊዜ ቢወድቅ በሰባተኛ ጊዜም እንደሌላ ሰው ሆኖ ይነሳል። አሜን ውስቶች፣ ወንድሞች አዳምጡ። መጀመሪያ ከወደቅሽ፣ ሁለተኛም ከወደቅሽ፣ ሶስተኛም ከወደቅሽ፣ በአራተኛ እንደሌላ ሰው ሆነሽ መለወጥ አይቀርም። እግዚአብሔርን ጠብቂ ባለሽበት። ይሄ መልእክት አዳምጡ። እግዚአብሔር ነገራችሁን፣ ሕይወታችሁን፣ ዘመናችሁን እንደገና ይጎበኛል። ክብር ለኢየሱስ ክርስቶስ ይሁን። ይሄ ምላክ ሰምታችሁ ተሳካልኝ ብሉ። በዛ ባልተመቼ ሁኔታ ውስጥ ባልተሳካ ሁኔታ ውስጥ የሚያስጨንቅ ሁኔታ ውስጥ ሆናላ ሆናችሁ ተሳካልኝ ኢየሱስ ጌታ ነው። ወደ መከናወን ወደ ስኬት እግዚአብሔር አምላክ ይወስዳቸዋል። አይሳካላችሁም የሚል ሰይጤን ይስማ፣ አይሆንላችሁም የሚል ይስማ፣ ከዚህ ውጭ የሚል ይስማ። የእግዚአብሔር አብሮነት ባለበት ውጊያ ይበዛል፣ የእግዚአብሔር አብሮነት ባለበት ጭንቅ ይበዛል። ስለዚህ ሰይጤን ስፍራችሁ ለቃችሁ ቦታ ለቃችሁ እንድትጨነቁ ፈልጎ ስፍራ እንድትለቀቁ ይፈልጋል። ስለዚህ በጌታ ይመኑ፣ ነገራችሁን እግዚአብሔር እንደገና ይሰራል። ይሄ መልእክት ሰምታችሁ ተሳካልኝ በሉ። ሰይጣን ስኬታችሁ የማይወድ ይደንገጥ፣ ክፉ ሰዎቹም ይደንገጡ። በኢየሱስ ክርስቶስም ተባረኩ። ይህ መላእክት ሰምታችሁ ለሌሎቹ ሼር አድርጉ። ጌታ ይባርጋችሁ። ወዳችኋለሁ። ኔይታችሁ ታመነኝ። ክብር ለኢየሱስ ይሁን።